ሻሎም እንኳን ወደ እስራኤልን መውደድ አገልግሎት በሰላም መጣችሁ። ቪያ ኤፍታ እስራኤል የብራይት ታሪክ ሲሆን ትርጉሙም እስራኤልን ውደድ ማለት ነው። በቀጣዩ ሰላሳ ደቂቃ ከእንግሊዘኛ ቋንቋ ወደ አማርኛ የተመለሰውን የዶክተር ባሮክ ትምህርት በጥሞና እንድትከታተሉ እንጋብዛለን። በእስራኤልና በዓለም ዙሪያ ስላለው አገልግሎታችን ብዙ ለማወቅ ከፈለጋችሁ ላቭ እስራኤል ዶት ኦርግ በሚለው በይነ መረብ እንድትጎበኙን እንጋብዛለን። ትንቢተ ዳንኤል ምዕራፍ አስር ክፍል አንድ። እኔ እናንተ በመጨረሻው ዘመን ታማኝ ሆነን ለመገኘት ነቢያት ስለዚህ አስፈላጊ ጊዜ የገለጹትንና ያስተማሩትን ልንረዳ ይገባናል። ውጤታማ በሆነ መንገድ መጸለይ የምንችለው ትንቢታዊ እውነትን ስንረዳ ብቻ ነው። ለዚያ ትልቅ ምሳሌ የሚሆነን ማን እንደሆነ ታውቃለ? መልሱ ዳንኤል ነው። ብዙ ጊዜ በዚህ መጽሐፍ ውስጥ ዳንኤል የጸሎት ሰው እንደሆነ ተነግሮናል። ዳንኤል እንደ ጸሎት ሰው ታማኝና ጠንካራ ሆኖ ለመገኘት ለሃገሩ ይማልድ ነበር። የእግዚአብሔርን ቃል በመታዘዝ ጸንቶ ለመቆምና ጥንካሬን ለማግኘት ይጸልይ ነበር። በተለያዩ ጊዜያት የእግዚአብሔርን ፈቃድ በመፈጸም በኖረባቸው ጊዜያትና ቁልፍ የሆኑ ክስተቶችን በማለፍ ወቅት ሕይወቱ ከጸሎት ጋር የሚስማማ ነበር። ስለዚህ በመጨረሻው ዘመን ለመዘጋጀት በታማኝነት ለመቆምና ለሰማያዊ አባታችን ክብርና ምስጋና ለማምጣት በብቃት እየጸለያችሁ ነውን? እንግዲህ መጽሐፍ ቅዱስን አውጣና ከእኔ ጋር የዳንኤልን መጽሐፍ ምዕራፍ አስርን ተመልከት። ይህ ምዕራፍ ጥቂት ነገሮችን ይዳስሳል። በጣም አስቸጋሪ የሆነውን ምዕራፍ 11ን ለመረዳት የሚያስችለን ትክክለኛ መንገድም ይሰጠናል። በቅድሚያ በዳንኤል መጽሐፍ ውስጥ ምዕራፍ 11ን በትክክል ለመረዳት ያስችለን ዘንድ ልንጠቀምባቸው የሚገቡ አንዳንድ ፍንጮችን ይሰጠናል። በሁለተኛ ደረጃ ይህ ምዕራፍ መንፈሳዊ ውጊያ እንዴት እንደሚካሄድም ይነግረናል። ይህንን ጦርነት በተሳካ ሁኔታ ለማሸነፍ ብቸኛው መንገድ ጸሎት ነው። ዳንኤልም ይህንን አውቋል። ቁልፉም ይሄው ብቻ ነው። ይህንን በሕይወቱ አሳይቷል። እንግዲያውስ አንድ ጥያቄ ልጠይቅ። ያለ መንፈሳዊ እውቀት ምን ያህል ሕይወትን ያንጸባርቃል? ዳንኤል እንዳደረገው እምነት ምን ያህል በጸሎት ሕይወት ላይ የተደገፈ ነው? ብድነኝ ካልክ ምን ያህል ትተገብረዋለ? አሁን ከእኔ ጋር ምዕራፍ አስርን ተመልከት። በፋርስ ንጉሥ በቂሮስ በሦስተኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት ይላል ዳንኤል እዚህ ጋር ስሙ የተጠቀሰው የጸሎት ሰው በመሆኑ ምክንያት እንደሆነ አምናለሁ ምን ተፈጥሮ እንደነበር ልብ በል በዳንኤል ምዕራፍ ዘጠኝ ላይ ዳንኤል እጅግ በጣም ውጤታማ የሆነ ጸሎት ኑዛዜና ንስሐ እንዳደረገ እናውቃለን ቅዱሳት መጻሕፍት እንደሚገልጡልን ብዙዎቹ ነቢያት ሲጸልዩ እግዚአብሔር መገለጥ ይሰጣቸዋል የነዚህን ራዮችና ህልሞች የመቀበል ውጤቱ አምልኮና ጸሎት እንደሆነ በዳንኤል ህይወት አይተናል። እነዚህ ሁለት ነገሮች ደግሞ ጎን ለጎን የሚሄዱ ነገሮች ናቸው። በዚህ ምክንያት ዳንኤል እዚህ ጋር ስሙ ሲጠቀስ እንመለከታለን። ብልጣሶር ለተባለው ለዳንኤል ነገር ተገለጠለት፣ ነገሩም እውነት ነበረ፣ እርሱም ታላቅ ጦርነት ነው ይላል። አሁን ግን ይህ ቃል እንዴት እንደሚተረጎም ክርክር አለ፣ ይለ ምን እንደሚሆን አላውቅም። ምክንያቱም እዚህ ጋር ታላቅ ጦርነት ነው የሚል ቃል አለ። እዚህ ጋር ቁልፉ ነገር ይህ ነው። ዳንኤል አንድ ቃል ይቀበላል። የተቀበለው ቃል የሚለው ብዙ ሰራዊት እንዳለ ይነገረዋል። እየተናገረው ያለው ስለ የትኛው ሰራዊት ነው? እንግዲህ በዚህ አውደ ንባብ የሚናገረው ስለ ስጋዊ ሰራዊት ሳይሆን ስለ መንፈሳዊ ሰራዊት ነው። በሰማያዊ ግዛት ውስጥ ስለሚዋጋው ሰራዊት ነው። ምንም እንኳን አሁን በዓይናችን ማየት ባንችልም፣ ነገሩ ግን በጣም እውነት ነው። ስለዚህ በመጀመሪያ ደረጃ እዚህ ላይ የሚናገረው ነገር ብዙ ሰራዊት አለ የሚለው ነው። በሁለተኛ ደረጃ ቃሉ ለዳንኤል ሲገለጥለት እናያለን። ማለትም ቃሉ ግንዛቤና መረዳትን ይሰጠዋል። ነገሩንም አስተዋለ ይላል። ስለዚህ የተናገረውና ያየው ነገር የራእዩን መረዳት ሰጠው። ዳንኤልም ይህ ነገር ምን እንደሆነ ማስተዋል ተሰጠው ማለት ነው። አሁን ወደ ቁጥር ሁለት እንመልከት። በዚያም ወራት እኔ ዳንኤል ሦስት ሳምንት ሙሉ ሳዝን ነበርኩ ይላል። አሁን እዚህ ጋር በጣም ግልጽ ነው። ምክንያቱም በዕብራይስጥ ያሚን የሚለውን ቃል ይናገራል። ያም ስለ ሰባት ዓመታት ወቅቶች እየተናገረ ሳይሆን የሚናገረው ስለ ሰባት ቀናት ነው። ቃሉም በድጋሚ ስንመለከተው እንዲህ ይላል። በዚያም ወራት እኔ ዳንኤል ሦስት ሳምንት ሙሉ ማለትም ለሃያ አንድ ቀን አዝን ነበርኩ ይላል። አሁን ስለዚህ ጉዳይ የምታውቀው ነገር አለን። እንግዲህ የሰቆቃው ኤርምያስ ጥሩ አንባቢ ኮንክ በዕብራይስጥ ኪውኤ ብለን እንጠራዋለን በዚህም ጊዜው ምን እንደሆነ ማወቅ ትችላለ? ይህ በብራይስጥ ቤልሆፕ ምስጢር ይባላል አንዳንድ ጊዜ ቤን ማለት በጸጥታ መካከል ያለው ትግል መከራና አስቸጋሪ ጊዜ ማለት ነው ይህ የሚናገረው በእነዚህ ሶስት የተወሰኑ ሳምንታት አንድ ነገር ሊከሰት እንዳለ ይናገራል በብራይስጥ የቀን አቆጣጠር ቴሞስ በሚለው ወር አስራ ሰባተኛው ቀን አለ በዚያን ዕለት ምንድን ነው የሚሆነው እንግዲህ ያ ዕለት ናቡከደነጾር ቅጥሩን የሰበረበትና እስከሚቀጥለው ወር ዘጠነኛው ቀን ድረስ ጥቃቱ የቀጠለበትና እንዲሁም ቤተ መቅደሱ የፈረሰበትና የተቃጠለበት ጊዜ ነው። ይህ ዕለት በአይሁድ ሕዝብ ላይ ለሶስት ሳምንታት የቆየ ፍጅት የጀመረበት ቀን እንደሆነ እናያለን። በዚያ ሶስት ሳምንት ጊዜ ውስጥ የሆነው ነገር ቤተ መቅደሱና ኢየሩሳሌም የፈረሱበት ጊዜ ነው። በዚያን ጊዜ ስለሆነው ነገር ዛሬም ቢሆን ስለተፈጠረው ነገር ማዘን ያስፈልጋል። ከ2500 ዓመታት በፊት ኢየሩሳሌም በዚህ አስጨናቂ ሁኔታ ውስጥ የገባችበት ወቅት ነበር። ዳንኤልም እነዚህን ሦስት ሳምንታት አስቦ ነው ማልቀስና ማዘን የጀመረው። ቅዱሳት መጽሐፍት ሶስት ሳምንት የሚለው ይህንን ነው። ማለፊያም እንጀራ አልበላሁም፣ ስጋና ጠጅ ባፌ አልገባም ይላል። በአጠቃላይ ምግብ ማለት ሊሆን ይችላል። ስለዚህ የሚያረካ ምግብ አልበላም። ማለፊያም እንጀራም አልበላሁም፣ ስጋና ጠጅን ባፌ አልገባም ሶስት ሳምንታት እስኪፈጸሙ ድረስ ዘይት አልተቀባሁም ይላል። ቀኑ እስኪፈጸም ድረስ ማለት ነው። ስለዚህ ይህ ግልጽ የሆነውን ጊዜ የሚያመለክት ነው። አሁንም ድረስ የአይሁድ ሕዝቦች በሐዘን እነዚያን ሶስት ሳምንታት እናስታውሳለን። ወደ ባህር ዳርቻ አንሄድም፣ ለመዝናናት ሙዚቃን አንሰማም። ወቅቱ የሐዘን ጊዜ ስለሆነ በዚህ ወቅት ሰርግና ድግስ የለንም። ነገሩ እኛ ከ2500 ዓመታት በፊት ወደ ኋላ ይመልሰናል። ዳንኤል ግን ይህን ያደረገው ከዚያ ክስተት በኋላ ከሰባ ዓመት በኋላ ነበር። አሁን ወደ ቁጥር አራት ተመልከት። ከመጀመሪያ ወር በ24ተኛው ቀን ይላል። ስለዚህ በግምት ስድስት ወር እንደሞላው እዚህ ላይ እናገኛለን። እንደገና ተመልከት። ምንድን ነው የሆነው? ከመጀመሪያ ወር በ24ተኛው ቀን ይላል። አሁን ያ የመጀመሪያ ወር የቤዛ ወር ነው። የቤዛ ወር ብለን የምንጠራው ለምንድን ነው? ምክንያቱም ፋሲጋ የሚከናወነው በዚህ በመጀመሪያ ወር ነው። ስለዚህ በመጀመሪያው ወር በ24ተኛው ቀን ማለት ፋሲካ ካለፈ ከአስር ቀን በኋላ ማለት ነው። ይህ የመቤዠት አውድ ይሰጠናል። የጥቅሱን ሁለተኛ አጋማሽ ተመልከት። ጤግሮስ በተባለው በታላቅ ወንዝ አጠገብ ሳለሁ ይላል። ይህ በእንግሊዘኛ ቁልፍ የሆነ ታላቅ ወንዝ ነው። አሁን ይህ ጠቃሚ ነገር ነው። ምክንያቱም ዳንኤል ምዕራፍ 8 ላይ ያንን አስፈላጊ ራእይ ሲያይ በወንዝ ዳር ላይ አምልኮ ሲያደርግ እንደነበረ የተማርነው ነገር ነበር። ሕዝቅኤልም ራእይ ባየ ጊዜ በወንዝ ዳር እንደ ነበረ እናውቃለን። እኔም ከዚህ በፊት ጳውሎስ በሰንበት ቀን እግዚአብሔርን ለማምለክ በወንዝ ዳር እንደ ነበረ ጠቅሻለሁ። ታዲያ ይህ በወንዙ ዳር መገኘቱ ምን እየሠራ እንደሆነ ይነግረናል። እርሱ እያመለከና እየጸለየ ነበር። እግዚአብሔር በዚያ ጸሎትና ምልኮ በኩል ከእርሱ ጋር ግንኙነት ያደርግ ነበር። ክፍሉን እንደገና ተመልከት። ከመጀመሪያው ወር በ24ተኛው ቀን ጤግሮስ በተባለ በታላቅ ወንዝ አጠገብ ሳለሁ አይኔን አነሳው ይላል አይኖችን አነሳው የሚለው በዕብራይስጥ ፈሊጥ ጸሎት ነው። ዳንኤልን በዚያ ቀን መጸለይ ጀመረ። ቁጥር አምስት እነሆም በፍታ የለበሰን ጥሩም የአፌዝን ወርቅ በወገቡ የታጠቀን ሰው አየሁ ይላል። ስለዚህ በጣም ገላጭ ቃል ነው። እዚህ ጥቅም ላይ የዋለው ቃል ነጭ በፍታ የሚል ነው። እሱ የወርቅ መታጠቂያ ያለው በወገቡ ላይ ታጥቆ ልንል እንችላለን። እንግዲህ ሁሉም ኮመንታሪዎች ይህንን ሰው እንደ መላአክ ያዩታል። ዳንኤል እየጸለየ ነው። ዳንኤል የእሱ አይነት ስብና ስለነበረው፣ ከእግዚአብሔር ወደ እርሱ የተላከውን የመላእክት መገለጥ አገኘ። ወደ ቁጥር ስድስት እንሂድ። አካሉም እንደ ብሪሌ ይመስል ነበር ይላል። ብዙዎች መጽሐፍ ቅዱሶች ብሪል የሚለውን ቃል ሲጠቀሙ፣ ዕብራይስጥ ግን ታርሽሽ የሚለውን ቃል ይጠቀማል። ይህም የተለያዩ ቀለማት ያለው ድንጋይ ማለት ነው። ስለዚህ ይህ የሚያብረቀርቅ ድንጋይ እንደሆነ እናውቃለን። ለማየት በጣም የሚያምር ክሪስታል አይነት ቀለም ነው። ቁጥር ስድስትን በድጋሚ ተመልከት። አካሉም እንደ ብሪሌ ይመስል ነበር ፊቱም እንደ መብረቅ ምስያ ነበር፣ አይኖቹም እንደሚንበለበል ፋና፣ ክንዶችና እግሮቹም እንደ ጋለናስ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ ይላል። ስለዚህ እኛን የሚመስል ሰው ሳይሆን በጣም ሰማያዊ መገለጫ ያለው የመላእክት ፍጡር ነው። የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበር ይላል። ይህ አረግ ለብዙዎች የጫጉላ ሽርሽር፣ እንዲሁም የሰማይን ድምፅ አንዳንድም የእግዚአብሔርን ድምፅ የሚገልጽ ቃል ነው። ታዲያ ምን እያለ ነው? በጸሐፊው እየተነገረን ያለው በዚህ መልአክ አማካኝነት ከእግዚአብሔር መገለጥ እየተቀበለ መሆኑን ነው። አሁን ወደ ቁጥር ሰባት ተመልከት። እኔም ዳንኤል ብቻዬን ራዕዩን አየው፣ ከእኔ ጋር የነበሩ ሰዎች ግን ራዕዩን አላዩም፣ ነገር ግን ጽኑ መንቀጥቀጥ ወደቀባቸው፣ ሊሸሸጉም ሸሹ ይላል። እንግዲህ ይህ አገላለጽ አብረውት ሰዎች መኖራቸውን ጳውሎስ በደማስቆ መንገድ ላይ ካገኘው መገለጥ ጋር በጣም ተመሳሳይ ነው። ምናልባት ድምፅ ቢሰሙም ራዕዩን ስላላዩ ቃላቱን ማስተዋል አልቻሉም። ነገር ግን ታላቅ ፍርሃት ወደቀባቸው፣ እናም ተንቀጠቀጡ፣ መሬት ላይ ወደቁ። ስለዚህ ይህ ለዳንኤል የተሰጠው መለኮታዊ መገለጥ መሆኑን ለአንባቢው በተሳካ ሁኔታ ለማሳወቅ እየሞከረ ነው። ቁጥር ስምንትን ተመልከት። እኔም ብቻዬን ቀረው ይህንም ታላቅ ራይ አየው ኃይልም አልቀረልኝም ይላል። ስለዚህ ዳንኤል ራዩን ሳይ ምን አደረገ? ያለውን ኃይል ሁሉ ባዶ ያደርገዋል። አሁን ስለዚህ ጉዳይ እስቲያስብ። መልእክቱ ምንድን ነው? ይህ በመጨረሻው ዘመን ስለሚሆነው ነገር ያየው ራእይ እንደሆነ እናውቃለን። ቀደም ብለን ስለምን ተነጋግረን ነበር? በዚያ የዳንኤል ሰባኛ ሱባኤ የመጨረሻ ክፍል ማለትም ሦስት ዓመት ተኩል በአይሁድ ሕዝብ ላይ የስደት ጊዜ እንደሚሆን ተነጋግረናል። ወደ ዳንኤል ምዕራፍ 12 ቁጥር አንድ ስንሄድ ደግሞ የምናገኘው ነገር ለአይሁድ ሕዝብ ከመቼውም ጊዜ ይበልጥ አስቸጋሪው ጊዜ እንደሚሆን ነው። ዳንኤልም ይህንን እያየ ነው። የሚሆነውም ሲመለከትና የሚፈጠረውን አስቸጋሪ ጊዜ ሲረዳ ጉልበቱና የተፈጥሮ ኃይሉ ሁሉ ከእርሱ ጠፋ ወይም ተወሰደ ይላል። ኃይልም አልቀረልኝም ይላል። በውስጤ ምንም ኃይል አልነበረም ማለት ነው። በመቀጠል ደምግባቴ ወደ ማሸብሸብ ተለወጠብኝ ኃይልም አጣሁ ይላል። ሁሉም የኔ ማንነት ጠፋብኝ ይላል። ስለዚህ ዳንኤል እየመሰከረ ያለው በአካል እያለፈ ስላለው ነገር ሲሆን ይህም ራእዩን ሲመለከት ምንም አካላዊ ኃይል እንደሌለውና ከእርሱ እንደጠፋ ሲሆን ከራእዩ ከባድነት የተነሳ ማንነቱ ከእርሱ እንደተወሰደበት ይገልጻል። አሁን ለእኛ ሊነግረን እየሞከረ ያለው ነገር ምንድን ነው? በጣም ቀላል ነው። የእግዚአብሔር ቃል በእነዚያ አስቸጋሪ ጊዜያት እየተገለጠልን ያለው ስለ እስራኤል እየተናገረ መሆኑን ነው። ነገር ግን እዚያ ጋር ላፍታ ያልቆም ብዬ ላሳውቅ የምፈልገው ነገር አማኞች በስደትና በመከራ ጊዜ ውስጥ እንደሚያልፉ ነው። ሆኖም ግን የእግዚአብሔር የቁጣው ፍርድ በዚህ ምድር ላይ በሚወርድበት ጊዜ እዚህ እንደማንገኝ ከእግዚአብሔር ዘንድ ቃል ኪዳን አለን። እስራኤልም በዚያ ወቅት ትታተማለች። ሆኖም ግን ከንጥቀት በፊት በቤተ ክርስቲያን ላይ የመከራ ጊዜ ይመጣል። ስለዚህ ለዚያ ዘመን በመንፈስ ካልተዘጋጀንና በራሳችን አካላዊ ጥንካሬ የምንደገፍ ከሆነ ምንም አይነት መልካም ጊዜ አይሆንልንም። ምክንያቱም ዳንኤል ልምዱን ለእግዚአብሔር ሕዝብ ሲያካፍል በዋነኝነት በዚህ አውደ ንባብ መሰረት እስራኤል በስጋዊ ጥንካሬ መራመድ እንደማትችልና በማንኛውም መንገድ በስጋ መንቀሳቀስ እንደማትችል ነው። ምክንያቱም ኃይላችን በሙሉ ስለሚወሰር ነው። ኃይልም አልቀረልኝም ይላል። ቁጥር ዘጠኝ የቃሉን ድምፅ ሰማው። የቃሉንም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፋው ይላል። ስለዚህን መገለጥ እየተቀበለ እንደሆነ በማሰብ ዳንኤል ራእይ በማየት ቃሉን እየሰማ ነው። እናም በዚህ መገለጥ በመደንገጡ ምክንያት መንቃት አልቻለም። ስለዚህ በአይሁድ እምነት ታሆሜር የሚባል መርህ አለን። ትርጉሙ ትንሽና ብዙ ማለት ነው። ቁም ነገሩ ይህ ነው፤ ትንሹን ማስተናገድ ካልቻላችሁ በእርግጥ ትልቁን ማስተናገድ አትችሉም የሚል ነው። ስለዚህ እዚህ ላይ ያለው ትንሽ ነገር የራእዩ ቃል ነው። ዳንኤል ይህንን መቋቋም ስላልቻለ ተሸነፈ። አንድ ሰው በመንፈስ ሳይዘጋጅ እንዲሁም ለመለኮታዊ ጉብኝትና ለመንፈስ ቅዱስ ቅባት ሳይጸልይ እነዚህ ክስተቶች ሲፈጸሙ ምን እንደሚፈጠር እስቲ አስቡ። ቁጥር አስርን ተመልከት። እነውም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ ይላል። እንግዲህ ዳንኤል ነክቷል። ይህ እጅ ዳሰሰው። እናም በሁለት እግሩ በእጆቹና በጉልበቱ እንዲቆም አደረገው እና ሌላ ምን ትዕይንት እናያለን? አሁን የተለያዩ ደረጃዎችን ይመልከቱ። ቁጥር 11 ላይ እርሱም እጅግ የተወደደ ሰው ዳንኤል ሆ ይላል ይህ ማለት አንተ እጅግ የተወደድክ ወይም እጅግ የምትፈለግ ሰው ነህ ማለት ነው። እኔም ነግራችሁ ቃል የምትረዱ ከሆነ እናንተ ጸንታችሁ ቁሙ። በጥሬው ቃሉ ትርጉሙ ቦታችሁን ያዙ፣ የምትሰሩት ነገር አለ ማለት ነው። ይህ በጣም አስፈላጊ እውነት ነው፣ ምክንያቱም ዳንኤል እዚህ እስራኤልን ወክሎ እንደገለጸው እስራኤል በመጨረሻው ቀን ኃይል ልታገኝ እንደሚገባት ነው። እንግዲህ ችግሩ እዚህ ላይ ነው። የአይሁድ መምህራን ስለ መጨረሻው ዘመን የሚያስተምሩትን ስንሰማ በቅዱሳት መጽሐፍት ውስጥ የምናየው አይደለም። በትንቢታዊ መልኩ አልተገለጸም። ምክንያቱም ዛሬ የአይሁድ መምህራን የሚያስተምሩት በዚህ ዘመን ክርስቲያኖች ከሚያስተምሩት ጋር በጣም ተመሳሳይ ነው። አስተምሯቸው ይሄ ነው፦ ሁሉም ነገር መልካም ይሆናል። እግዚአብሔር መልካም ነው። እግዚአብሔር ቸርና መሐሪ ነው። እናም ለሕዝቡ አንድ ቀን ልክ እንደ ዐይን ጥቅሻና እንደ ጣት መቆንጠጥ የመንግሥቱን ዕውቀት ይመሰርታል። እኛም በዚህ ዓለም ውስጥ እንኖራለን። እናም ሁሉም ነገር የመንግስቱ ይሆናል፣ ሁሉም ነገር ፍጹም ይሆናል ይላሉ። ነገር ግን ያንን ከባድ ሽግግር አንድም ለቤተ ክርስቲያን ከዚያም በኋላ ለእስራኤል አናየውም ይላሉ። እንደገና ቁጥር አስርን ተመልከት። እነሆ አንዲት እጅ ዳሰሰችኝ በጉልበቴና በእጄም አቆመችኝ ይላል። ይህ የሚወደድ ጥቅስ ነው። ቁጥር አስራ አንድን እርሱም እጅግ የተወደድ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል ቀጥ ብለህ ቁም፣ ይላል ይህንንም ቃል ባለኝ ጊዜ እየተንቀጠቀጥ ቆምኩ ይላል። ነገሩ ምን ያህል አስፈሪ እንደሆነ እስቲ አስቡት። እዚህ ላይ ዳንኤል በመልአኩ ፊት ነው። በእነዚህም ቃላት ምክንያት የመልአኩን መግለጥ እየሰማ ሳለ በዚያ መልአክ በኩል እንዲቆም ተደረገ። እርሱም እየተንቀጠቀጥኩ ነበር ይላል። ከራእዩና ከቃሎቹ የተነሳ እየተንቀጠቀጠ ነበር። ከዚያ ምንድን የሆነው የበለጠ ጉልህ ይሆናል። ቁጥር 12ን ተመልከት እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልብህ ያስተውል ዘንድ ሰውነትን በአምላክ ፊት ይዋር ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል፣ እኔም ስለ ቃል እመጥቻለሁ ይላል። የሚለው ይህንን ነው። ዳንኤል ሆይ የትንቢቶችን ትርጉም ለማወቅ ከፈለክበት ልክ የመጀመሪያው ቀን ነው፣ ወደ አንተ የተላኩት ይለዋል። ነገር ግን ወዲያው እዚህ አልደረሰም፣ የተወሰነ ጊዜ ወስዶበታል። ለምን? ምክንያቱ ደግሞ በሰይጣናዊ ተቃውሞ ምክንያት ነው። ይህ ጥቅስ የሰይጣን ተቃውሞ እንዳለ እየነገረን ነው። ያንንም በስጋ በራሳችን ኃይል፣ በራሳችን ችሎታ፣ በሰው ጉልበት ማሸነፍ አንችልም። ያን ካደረግን እንሸነፋለን፣ እንዲሁም እንዋረዳለን ማለት ነው። አሁን እዚህ ላይ ማለት የምወደው ስለ ድነት እየተናገርኩ አይደለም። መዳናችን አስተማማኝ ነው። ያ የሆነው በእግዚአብሔር ቸርነት ነው። አሁን ስለምን ምን እያወራን ነው? የማወራው መብሰል እንዳለብን ነው። የመንፈሳዊ ሕፃንነትን ደረጃ አልፈን ወደ ብስለት መሄድ አለብን። ይህን ስል ምን ማለት ነው? እግዚአብሔር አንተን ለማዳን ያለውን ዓላማና አስቀድሞ ማጽደቁ ከኃጢአት ጋር የተገናኘውን ነገር በፍጹም ይቅር ሊል ነው። ዓላማው አንድ ቀን ወደ እግዚአብሔር መንግሥት እንድትገባ ብቻ አልነበረም። ተጨማሪ ዓላማ አለው። ይህም ካመንክበት ጊዜ አንስቶ ወደ መንግሥተ ሰማያት ከእርሱ ጋር እንድትሆንና እስከሚወስድ ጊዜ ድረስ ለእርሱ ታማኝ አገልጋይ እንድትሆን ነው። እርሱ ከእኛ የሚፈልገውና የሚጠብቀው እንዲሁም ያዘዘን ለእርሱ በመገዛት እንድንመላለስና ትክክለኛ ምስክርነት እንድንሰጥ እንዲሁም የእግዚአብሔርን ክብርና የክርስቶስን እውነት ለሌሎች በሚገልጥ መንገድ እንድንኖር ነው። እናም አስቸጋሪ ጊዜ ሲመጡ ማለትም ሁሉም ሰው ሲደናገጡ፣ ሲንቀጠቀጡ፣ ሲሸሹ፣ ግራ ሲጋቡ እርግጠኛ ባልሆኑበት ጊዜ ይህንን ለማድረግ ለእኛ በጣም ጥሩ እድል ነው። በእርግጠኝነት ስንመላለስ እውነትን ስንናገር እየተከናወነ ያለውን ነገር ለሌሎች ማስተዋል ስንሰጥ እንዲሁም ቃሉን ስንታዘዝ የዚያን ጊዜ ነው ታላቅ ምስክር መሆን የምንችለው። እንግዲህ ማወቅ የሚገባን ሀቅ ይ ነው፣ ይህን በራሳችንና በጉልበታችን ማድረግ አንችልም። አምላካዊ ምስክርነትን የማግኘት መሠረቱ የሚጀምረው ቅዱሳት መጽሐፍት የሚያሳየንን ነገር በማድረግ ነው። ዳንኤል ደንግጦ ነበር። በግንባሩ በምድር ላይ ተደፍቶ ነበር። ምንም ማድረግ አልቻለም ነበር መልአክ እስኪነካው ድረስ መቆም አልቻለም። እስከ መጨረሻው ምንም ማድረግ አልቻለም ነበር። በእጆቹና በጉልበቱ ለመቆም ሞክሯል። አገላለጹን ሰምታቸዋል። አንድ ልጅ ከመራመዱ በፊት ዳዴ ማለት አለበት። ይህ ነገር በመንፈሳዊ ዓለምም ተመሳሳይ ነው። ይህ ምስክርነት የሚያስተምረን ይህንን ነው። የምናድግበትና የምንጎለምስበት እንዲሁም ከእግዚአብሔር ጋር ለመራመድ ብርታትን የምናገኝበት መንገድ ጸሎት ነው። ዳንኤል ሲያደርግ የነበረው ይህንኑ ነው። ስለ ሆነው ነገር እየጸለየ ነበር እና አሁን መልአኩ እያናገረው ነው። የዚያን ራይ እውነት ለማወቅ በመፈለግ ዳንኤል እየጸለይ ነበር። ስለዚህ እንደ ዳንኤል ታማኝ ሆኖ ለመገኘት ዛሬ መታዘዝ አለብን። በድጋሚ ቁጥር አስራ ሁለትን ተመልከት። እርሱም እንዲህ አለኝ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህንም በአምላክ ፊት ይዋረር ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል እመጥቻለሁ ይላል። ይህ ምን ማለት ነው? ምናልባትም በጾምና ራሱን በማጎሳቆል የአምላኩን ፊት በንስሐ እየፈለገ የተናገረውን ያንን ቃል ሰምቶ ይሆናል። እኔም ስለ ቃል እመጥቻለሁ ይላል። ስለ ቃል የሚለውን ትርጉም ግን የሆነ ነገር ተቃውሞ እንደገጠመው አስተውል። ይህም የፋርስ መንግሥት አለቃ ሲሆን ይህ ደግሞ አንዳንዶች ሰይጣን ነው ይሉታል፣ አንዳንዶች ኃይለኛ መናፍስ ወይም የወደቀ መላአክ ይሉታል። የፋርስ መንግሥት አለቃ ግን ሀያ አንድ ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ፣ እኔም ከፋርስ ነገስታት ጋር በዚያ ተውሁት ይላል። እንግዲህ የሆነው ነገር ይህ ነበር። በሰማይ መንፈሳዊ ጦርነት ሆኗል። ምክንያቱም የእግዚአብሔር ሰው ዳንኤል ከተነገረው ትንቢት አንጻር አምላካዊ ማስተዋልን በመፈለጉና አንድ ነገር እንዲያውቅ አምላኩ ይረዳው ዘንድ በመጸለዩ ነው። ይህን ትንቢት ለመረዳትና በሕይወቱ በትክክል ተግባራዊ ለማድረግ በጸሎት ውስጥ መሆን እንደሚያስፈልግ፣ እሱ ብልህ ጥበበኛና ትሑት ነበር። መንፈሳዊ ጠላት ስላለ ዛሬ ስለ መጨረሻው ዘመን መጸለይ ካልቻልክ፣ ስለ ተቃዋሚዎች መጸለይ አትችልም። በታዛዥነት መራመድም አትችልም። ወደ ብስለትም መድረስ አትችልም። ያንን በደንብ ካልተረዳንና በብቃት ካልጸለይን ማሸነፍ አንችልም። ዳንኤል ሲያደርግ የነበረው ይህንን ነው። በዚያም ጸሎት አማካኝነት ምንድን የሆነው የመላእክትን ድጋፍ አግኝቷል። ይህ ለእኛ መልእክት ነው። በአይሁድ እምነት ስለ መላእክት ምን እንደሚነገር ታውቃላችሁ። የሚያገለግሉ መላእክት እንዳሉ ነው። እናም በሺህ የሚቆጠሩ መላእክት መኖራቸውን ማጉላት አለብን ብዬ አስባለሁ። እንደ እውነቱ ከሆነ በማቴዎስ ወንጌል ላይ እያንዳንዱ ሕፃን ልጅ መላእክቶች እንዳሉት እናውቃለን። ስለዚህ እርስዎ ከዚህ በፊት እንደነበሩት የሰው ልጆች ሁልጊዜ በመልአክት መመራት ይችላሉ። የመልአክት ቁጥር እጅግ ብዙ ነው። እግዚአብሔር ለምን ፈጠራቸው? ምክንያቱም ለሰው ልጆች የሚሰጡት አገልግሎት በጣም አስፈላጊ ስለሆነ ነው። ይህንን ነገር ማወቅ አለብን። የጸሎት ሕይወታችን ይህንን ሊያንጸባርቅ ይገባል። ዳንኤል በእግዚአብሔር እጅግ የተወደደ ሰው ነበር። እናም በትንቢት ብርሃን ምን እያደረገ ነበር? ይጸልይና ይናዘዝ ነበር። የእግዚአብሔርን እውነት ይረዳ ዘንድ ሥጋውን እያዋረደ ይጾም ነበር። የዛሬ እኔ ታላቅ ምክር ይህ ነው። እንግዲህ በዳንኤል ምዕራፍ አስር በቀጣዩ ክፍለ ጊዜ እስክንገናኝ ድረስ የዛሬውን ትምህርት በዚህ አጠቃልላለሁ። ጌታ ይባርካችሁ። ዛሬ ከተካፈልነው መልእክት ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ስለ አገልግሎታችን ብዙ ለማወቅ ከፈልጋችሁ የበይነ መረባችንን ላቭ እስራኤል ዶት ኦርግ በማለት እንድትጎበኙን እናሳስባለን። ይህ ትምህርት በቪዲዮ የተዘጋጀ ስለሆነ ቪዲዮን በማውረድ ማየትና ማድመጥ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ እግዚአብሔር ይባርካችሁ።